በጣም ውድ የቻናላችን ተከታታዮቻችን ዛሬ እንግዲህ አዲስ አበባ ላይ የመኖሪያ አፓርትመንቶችን በአስገራሚ ዋጋ እየሸጠ ያለ ድርጅት ሰምቼ እሱን ላጣራ መጥቻለሁኝ። እንደ ሰማሁት ከሆነ ባለ ሁለት መኝታ ቤት በ54 ሚሊዮን ብር አጠቃላይ ክፍያ፣ እንዲሁም ባለ ሶስት መኝታ ቤት በ64 ሚሊዮን ብር አጠቃላይ ክፍያ ብቻ እየሸጡ ይገኛል። የተጠቀሰው ዋጋ እውነት ነው ወይ የእውነት ዲስካውንት ተደርጓለ የሚለውን ነገር ላጣራ ተገኝቻለሁኝ። ተከታተሉኝ፣ እንግባ ሰላም እንዴት ነሽ? እስኪ ራስሽን አስተዋውቂኝ። እሺ፣ እንኳን ወደ ቲምር ሪል እስቴት በደህና መጣሽ። እኔ ኢክራም ቤታቸው እባላለሁ። የቲምር ሪል እስቴት የሽያጭ አማካሪ ነኝ። በጣም አሪፍ። የሰማሁት ነገር እውነት ነው ወይ የሚለው ነገር ለማጣራት ነው። የሰማሁት እውነት ነው ወይ ግን ሁለት ነው አዎ ታላቅ ቅናሽ አድርገናል አዲስ ዓመትን በማስመልከት እጅግ በጣም ማይታመን ዲስካውንት ነው ያደረግነው ሶ ቅናሹ ምን ይመስላል ምን አይነት ቤቶች ነው እየሸጥን ያለ ነው የት ሎኬሽን ላይ ነው የሚለውን ደግሞ ወደ ኦፊሳችን ቁጭ ብለን በደንብ ላስረዳሽ እሺ ወደ ጉዳያችን፣ ምግባና ቴምር ማን ነው አንዳንድ ነገር ባይስቲ። እሺ ድርጅታችን ቴምር ሪል እስቴት ይባላል። ቴምር ከተመሰረተ ሰባት ዓመት ሞልቷል። ኦልሞስት ወደ ስምንተኛ ዓመቱ እየመጣ ነው። በዚህ በሰባት ዓመት ውስጥ ደግሞ ስድስት ሳይት ሰርተን አስረክበናል። ማለት ስድስት ብሎኮች ማለት ነው። ዊች ሚንስ ከ340 በላይ አባወራዎችን የቤት ባለቤት አድርገናል። አሁን ላይ ደግሞ ያው የተለያዩ ሳይቶች አዲስ አበባ ላይ የተለያዩ ቦታዎች ላይ አፓርትመንቶችና የንግድ ሱቆችን እየሸጥን እንገኛለን። እየተሰማ ያለው ቅናሽ እውነት ነው? አዎ እውነት ነው፣ ትክክለኛ መረጃ ነው ሰምተሽ የመጣሽ። አዲሱን ዓመት ምክንያት በማድረግ እንግዲህ ታላቅ ቅናሽ አድርገናል። እሺ፣ ምን አይነት አፓርትመንቶች ነው እየገነባችሁ ያላችሁ እንዲሁም ደግሞ የትት አካባቢ ነው ያሉት ቤቶቹ? መልካም፣ ይሄ ሳይታችን የሚገኘው አያት አደባባይ ጋር ነው። ሁለት ቢልዲንግ ያለን፣ አንደኛው ከአያት አደባባይ ወደ ጣፎ የሚወስደው ሎሚያድ ሱፐርማርኬት አጠገብ ብዙ አካባቢ ሁለተኛው ደግሞ ከአያት አደባባይ ወደ ፈረስ ቤት የሚወስደው መንገድ አዲስ መንደር የምንለው ኤሪያ ላይ ማለት ነው። ምናልባት ተመልካቾች ያንን ኤሪያ የሚያውቁ ሆነው የስፔሲፊክ ቦታውን ይረዱታል ብዬ አስባለሁኝ። ምን አይነት አፓርትመንት ነው የምንገነባው፣ እያንዳንዳቸውን ለማየት ያክል ሁለቱም ቢልዲንጎቻችን እጅግ ዘመናዊ የሆነ የመኪና ማቆሚያ በቂ መኪና ማቆሚያ አላቸው። ሊፍት አለው፣ ባካፕ ጄኔተር አለው፣ የራሱ ትራንስፎርመር አለው፣ ጋርቤጅ ሹተር አለው። መጨረሻ ላይ ደግሞ ኦፕን ቴራስ ፕሮግራም ቢኖራቸው ኢቨንት ቢኖራቸው የሚያዘጋጁበት ኦፕን ቴራስ አላቸው ማለት ነው። እያንዳንዳቸውን ለማየት ያክል ሎሚያድ ሱፐርማርኬት አጠገብ የሚገኘው ሳይታችን ሙሉ በሙሉ ባለ3 መኝታ ነው። እዛ ላይ ያሉ ከ111 ካሬ ጀምሮ እስከ 137 ካሬ ባለ3 መኝታ አፓርትመንት ነው የሚገኘው። ፈረስ ቤት መሄጃው ጋር የሚገኘው ሳይታችን ደግሞ 86 ካሬ ባለ2 መኝታ ጀምሮ እስከ 125 ካሬ ባለ 3 መኝታ ድረስ አማራጭ አለው ማለት ነው። እሺ። እኮ ስለዋጋውና ስለአከፋፈሉ ለተመልካቾቻችን እስኪ በደንብ ኤክስፕሌን አድርግላቸው። እሺ፣ መልካም እንዳልኩሽ ነው፣ ካሬዎቹን ቢቴ ላይ ተናቸዋል። ዋጋው ላይ ደግሞ ስንመጣ ኢንትረስትድ የሚያደርገው ባይዘ ዋጋው ነው። አንቺም ሰምተሽ እንደመጣሽው በማይታመን ዋጋ ነው ከዛ ጋር እየሸጥን ያለ ነው። ላይክ ሎሚያር ሱፐር ማርኬት አጠገብ የሚገኘውን ሳይታችንን 11 ካሬ ባለ 3 መኝታ ከዚህ ቀደም በ12 ሚሊዮን ሁለት መቶ ሺህ ብር ነበር እየሸጥን ነበረው። አሁን እንግዲህ ትልቁ ነገር ዲስካውንቱ ነው ዲስካውንቱ ሲነሳለት ይህንን ቤት ወደ 7 ሚሊዮን 900 ሺህ ብር ዝቅ አደረግ ነው ማለት ነው። ሚሊዮን መቶ ብር መቶ 11 ካሬ 3 አፓርትመንት አሁን ላይ 7 ሺህ ነው ያለ ነው ማለት ከአራት ሚሊዮን ሺህ በላይ ነው ቅናሽ የተደረገው ካሬው ላይ ማለት ነው። ከፍ ያለ ካሬ ደግሞ ለሚፈልጉ ላይክ ካሬ አለ። እሱ በ5 ሚሊዮን ብር ነበር ሙሉ ስንሸጥ ነበረው ከዚህ ቀደም። አሁን ላይ በ ነው ያለ ነው ችሚ፣ ከአምስት ሚሊዮን ብር በላይ ነው እሱ ላይ ቅናሽ የተደረገው ማለት ነው። ይሄ ሎሚድ ሱፐር ማርኬት አጠገብ የሚገኘው ፈረስ ቤት አካባቢ የሚገኘው ሳይታችን ደግሞ ከዚህ ቀደም ሰማንያ ስምንት ካሬውን ሙሉ ክፍያው በ8 ሚሊዮን 3 መቶ ሺህ ብር ነበር ስንሸጥ የነበረው አሁን ላይ እሱ ቅናሽ አድርገን በአምስት ሚሊዮን 4 መቶ ሺህ ብር ነው እየሸጥ ያለነው ባለ ሁለት መኝታውን ማለት ነው። ባለ ሶስት መኝታ ደግሞ መቶ ስድስት ካሬ ከዚህ ቀደም 10 ሚሊዮን ብር ስንሸጥ ነበረው ቅናሽ አድርገን ወደ 6 ሚሊዮን 5 መቶ ሺህ ብር አውርደነዋል ማለት ነው። ዊች ሚኒስ ከ3.5 ሚሊዮን ብር በላይ ቅናሽ አድርገናል ባለ ሶስት መኝታው ላይ። ባለ ሁለት መኝታው ላይ ደግሞ ኦልሞስት ከ3 ሚሊዮን ብር በላይ ዲስካውንት አድርገናል ማለት ነው። ግንባታው አሁን ላይ ምን ላይ ደርሷል? ፕሮግረስ ያደረገ ነው ወይስ ገና መሬት ላይ ያለ ነው? በስንት ጊዜ ነው የምታስረክቡት? ሊገርምሽ ነገር ይህንን ሳይት አሁን በዚህ ኦፈር ብለን ስናወጣ ብዙ ሰው ኤክስፔክት ሊያደርግ የሚችለው ወይ ገና ያልተቆፈረ ሳይት ነው፣ ገና እየተጀመረ ያለ ሳይት ነው። ግን አይደለም አሁን ፕሮግረሱን ብናየው ከሎሚያድ ሱፐርማርኬት ከፍ ብሎ የምንሸጠው ሳይት መቶ 11 ካሬ ያለበት ያልኩሽ ሳይት ኦልሞስት ሰባተኛ ስላብ ሞልተን ወደ ስምንተኛ እየሄድን ነው። ህንፃው ግራውንድ ፕላስ አስር ነው። አሁን ግን ሰባተኛ ስላብ ጨርሰን ወደ ስምንተኛ እየሄድን ነው። ኦልሞስት ሶስት ስላብ ነው ይቀራል። ይህን ሳይት ነው እንግዲህ በ7 ሚሊዮን 900 ሺህ ብር ሙሉ ክፍያ ባለ ሶስት መኝታ እየሸጠ ነው ያለ ነው። ሌላኛው ደግሞ ፈረስ ቤት ላይ ያለው ሳይታችን፣ እሱ አሁን አምስተኛ ፍሎር ስላብ እየሞላ ነው እዛ ላይ በአምስት ሚሊዮን አራት መቶ ሺህ ብር ነው ባለ ሁለት መኝታ አፓርትመንት እየሸጥን ያለ ነው። ሶ ላይክ ዲስካውንት ተብሎ ሲታሰብ ብዙ ጊዜ ሰው ኤክስፔክት የሚያደርገው ወይ ገና እየጀመረ ያለ ወይ ገና ፋውንዴሽን ላይ ያለ ያንን አልፈን ሰባ ፐርሰንት የደረሰ ሳይት ነው ይህን ያህል ዲስካውንት ኦፈር አድርገን እየሸጥን ያለ ነው። መረከቢያ ጊዜ እንግዲህ እንዳልኩሽ ሎሚ ያዳ አጠገብ የሚገኘው ሳይታችን በአንድ ዓመት ከስድስት ወር ነው የምናስረክበው። ወደ ፈረስ ቤት የሚወስደው ሳይታችን አዲስ መንደር ላይ ያለው ሳይታችንን ደግሞ በሁለት ዓመት ጊዜ ውስጥ ነው የምናስረክበው። በጣም አሪፍ። አሁን እየነገርሽኝ ያሉት ነገሮች ሁሉ በጣም ኢንትረስቲንግ ናቸው። እኔንም ራሱ እየሳጉኝ ነው። እንግዲህ ግዢ ግዢ የሚል ነገር ነው እየነገርሽን ያለ ነው። አሁን አካባቢው ለመኖር ምቹ ነው ወይ? ለቤተሰብ ለፋሚሊ ሴፍ የሆነ ኤሪያ ነው ወይ? ምንም ነገር አያስፈልገውም። አዲስ አበባ ላይ አብዛኛው ላርጅ ፖፑሌሽን አሁን ላይ የሚኖረው ከሴምሲ ወደዛ ነው፣ ወደ አያት ኤሪያ ነው። ለምን ይመስልሻል? ያንን ኤሪያ ተመራጭ ያደረገው ሰው አያት አካባቢ ምንም አይነት ፋብሪካ የለም። በጣም ሴፍ ነው፣ ለመኖሪያ በጣም ምቹ ነው። ከፕራይቬዚ አንፃር በጣም ሴፍ የሆነ ቦታ ነው፣ ነፋሻማ ነው እና አብዛኛው ሰው አብዛኛው ቢዝነሱ መርካቶ ላይ፣ ፒያሳ ላይ፣ ቦሌ ላይ ያደረገ ሰው መኖሪያው ሴምሲ እና አያት ነው፣ ልብ ብላሽ ከሆነ ምክንያቱም እንዳልኩሽ በጣም ተመራጭ ስለሆነ ቦታው ኢንፍራስትራክቸሮች በጣም ብዙ ስላሉ ኢንፍራስትራክቸር ስንል ከሆስፒታል አንጻር አሁን ላይ የኛ ሳይት አካባቢ ያኔት ሆስፒታል አላጠገባችን አቅራቢያችን ላይ ትምህርት ቤቶች አሉ። እንደ ስኩል ኦፍ ቱሞሮ አለ እዛ ኤሪያ ላይ የሃይማኖት ተቋማት አሉ፣ ሞሎች አሉ። እጅግ ዘመናዊ የምንላቸው ፕሮጀክቶች ትልልቅ አሁን በመንግስት ደረጃ ደግሞ እየተገነቡ ያሉ ፕሮጀክቶች አሉ እዛ አካባቢ ትራንስፖርቴሽን። አሁን አዲሱ የቦሌ መንገድ አለ አያት በ በሀያ ደቂቃ የምትደርሽበት ማለት ነው። ሶ ከዛ ከዚ አንፃር አሁን ላይ በጣም ለመኖሪያ እስክገረም ድረስ ነው። በጣም ብዙ ላርጅ ፖፑሌሽን ያለው አያት ኤሪያ ላይ ነው ሰው ቦታውም ኤክስፔንሲቭ ነው። ሬንታል ላይ በጣም ኤክስፔንሲቭ ነው። እዛ ኤሪያ ላይ እንደሚታሰበው አይደለም። አሁን አያት ራቅ ያለ ተብሎ የሚታሰብ ቦታ ነው አይደለ? ሜይ ቢ ከፒያሳ ያልተናነሰ ነው። ሬንታል እዛ አካባቢ ያለው ኤክስፔንሲቭ ነው። ኤሪያው ብዙ ሰው ለመኖሪያ ስለሚመርጠው ማለት ነው። ሰው እጅግ በጣም ተመራጭ የሆነ ቦታ፣ አብዛኛው ሰው የሚፈልገው ቦታ፣ ለመኖሪያ አሪፍ የሆነ ቦታ ነው። ኮንስትራክሽኖችም እዛ አካባቢ የበዙት ለዛ ነው። አይሽ ከሆነ ብዙ ሪል ስቴቶች ብዙ ህንፃዎች የሚገነቡት አያት ኤሪያ ላይ ነው። ፈላጊው ብዙ ስለሆነ ማለት ነው። እስካሁን የነገርሽኝ ነገር ሁሉም አሪፍ ነው። ግን አሁን በጣም ብዙ ሰው ጥያቄ የሚፈጥርበት ነገር ቢኖር በኢትዮጵያ ብር ነው ወይ የምትሸጡት፣ ወይስ ደግሞ በዶላር ነው? ምክንያቱም በዶላር ሲሆን ዋጋ ልዩነት በጣም ስለሚያመጣ በጣም ብዙ ሰውን ኮንሰርን ያደርገዋል። ስለዚህ እናንተ የምትሸጡት አፓርትመንቶች በኢትዮጵያ ብር ነው ወይስ በዶላር ነው? እሺ፣ ይሄ በጣም አሪፍ ጥያቄ ነው። ያው ቅድም ዲስካውንቱን ብዬ ሳውራ መቶ ፐርሰንት ለሚከፍል ሰው እሱ መቶ ፐርሰንት ከከፈለ ከፈለ ጨረሰ በቃ ቤቱን ማለት ነው መረከቢያ ጊዜው ሲደርስ ነው የሚረከበው ነገር ግን ቅድም 10% ለሚከፍሉ ደንበኞች፣ 40% ለሚከፍሉ ደንበኞች ብዬ ላስቀመጥኩት ቀጣይ ክፍያ ላለባቸው ደንበኞች እኛ ያለምንም ዶላር ጭማሪ ያለምንም ኮንስትራክሽን ማቴሪያል ጭማሪ ሙሉ በሙሉ በኢትዮጵያ ብር ነው የምንሸጥላቸው። ይህ ማለት ሁሉም ሲዋዋሉ ፊክስድ በኢትዮጵያ ብር ነው የሚዋዋሉት ማለት ነው። በ7 ሚሊዮን ብር ቤቱን ከገዛ እስኪረከብ እስከ አንድ ዓመት ተኩል ድረስ ያችን ፊክስድ አማውንት ነው። ዶላር ቢጨምር ቢቀንስ፣ ኮንስትራክሽን ማቴሪያል ቢጨምር ቢቀንስ ምንም አይነት ጭማሪ አናደርግባቸውም። እሺ። ስለዚህ ይሄ የነገርሽን ዲስካውንት ሁሉም አሪፍ ነው፣ ግን ብዙ ጊዜ ሪል ስቴቶች ላይ ዲስካውንት የምታቆዩት በጣም ለጥቂት ጊዜ ስለሆነ የዚህ ቻናል ተከታታዮቻችን ተጠቃሚ እንዲሆኑ ዲስካውንቶቻችሁ እስከ መቼ ድረስ ነው የሚቆዩት? እስከ መቼ ድረስ ቢመጡ ይህንን ኦፈር ማግኘት ይችላሉ? እሺ፣ ይህን ቅናሽ እንግዲህ አዲሱን ዓመት ምክንያት በማድረግ ነው ያወጣነው። ለጥቂት ጊዜ እስከ መስከረም 25 ድረስ የሚቆይ ኦፈር ነው። ምንድነው አሁን ላይ እስከ መስከረም 25 መቆየቱ ሳይሆን አብዛኛው ሰው ይህንን እድል ለመጠቀም በማለት ቢሮችን እየመጣ የገዛ ነው የሚገኙት። ስለዚህ ፕሮዳክቶቹም እያለቁ ነው። እኛ ጋር ደግሞ ፈርስት ካም ፈርስት ሰርቭ ነው። ቀድሞ የመጣ መርጦ ኦፈር የሚወስደው ይጠቀማል ማለት ነው። ስለዚህ እስከ መስከረም 25 ድረስ ፈጥናችሁ በመምጣት ተጠቃሚ መሆን ይችላሉ የቻናላችን ተከታታዮች አገር ውስጥም ከሀገር ውጭም ስለሆነ ያሉት እናንተ ማግኘት ቢፈልጉ ወይም ደግሞ ከድርጅታችሁ ጋር ዲል ማድረግ ቢፈልጉ በምን መልኩ እናንተ ማግኘት ይችላሉ፣ ወይም ደግሞ ሽያጩን በምን መልኩ መፈጸም ይችላሉ? ብዙን እንግዲህ በሁለት አይነት መንገድ አስቀምጠናል። ያው ምክንያቱም እኛ ታርጌታችን አገር ውስጥ ያለ ደንበኛ ብቻ አይደለም፣ ከሀገር ውጭ ያለም ደንበኛ ስላለ፣ አገር ውስጥ ያለ ደንበኛ ስልካችንን ከስር እናስቀምጣለን። በመደወል ኦፊሳችን በመምጣት ቀጥታ እኛን ኮንታክት በማድረግ ሽያጩ መፈጸም ይችላል። ነገር ግን ከሀገር ውጭ ያሉ ደንበኞች ቤት የመግዛት ኢንትረስት ያላቸው ደንበኞች ስፔሻሊ ደግሞ አያት ኤሪያ ላይ መኖር የሚፈልጉ ደንበኞች ስፔሻሊ ደግሞ በዚህን ያህል ዋጋ በጣም በቅናሽ ቤት መግዛት የሚፈልጉ ደንበኞቻችን በተመሳሳይ ስልካችንን እናስቀምጣለን። በዋትሳፕ በቴሌግራም እንዲሁም ቀጥታ በመደወል ኮንታክት አድርጉን። አስፈላጊውን መረጃ ፕሮቫይድ እናደርጋችኋለን። ነሰሰሪ ከሆነ ደግሞ ሳይቱንም በቪዲዮ ኮል ቪዚት እናደርጋችኋለን። ሶ ተወካይ ካላችሁ በተወካይ ከሌላችሁ ደግሞ እዛው ባላችሁበት በቪዲዮ ላሳይታናችሁ፣ ሌጋል ዶክመንት ልከንላችሁ፣ ካመናችሁበት በስዊፍት ኮድ ክፍያችሁ መፈፀም ትችላላችሁ። ኦር ደግሞ የራሳችሁ ሌላ ክፍያ መንገድም ካላችሁ መፈፀም ትችላላችሁ። ውሉን ደግሞ በዴ ኤች ኤል እዛው ባላችሁበት በዴ ኤች ኤል ከድርጅቱ ጋር እዚሁ ሆነን መፈራረም ይችላሉ ማለት ነው። ሁሉም የነገርሽኝ ነገር እንግዲህ በጣም ደስ የሚልና የሚያስደስት ነገር ነው። በመጨረሻ አንቺ ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። መጨረሻ ላይ እንግዲህ ማለት የምፈልገው ቤት በዚህን ያህል ደረጃ ረክሶ አያውቅም። በዚህን ያህል ደረጃ በዝቅተኛ ዋጋ ተሽጦ አያውቅም። አያት አደባባዩ ጋር ነው። ከአደባባዩ 500 ሜትር ርቀት ላይ ነው። ባለ ሁለት መኝታ በ5 ሚሊዮን 400 ሺህ ብር ነው እየሸጥን ያለ ነው። ባለ ሶስት መኝታ ደግሞ በ6 ሚሊዮን 500 ሺህ ብር ነው እየሸጥን ያለ ነው። ይሄ የሚሉሽ ዋናው አስፋልት ዳር ላይ ነው። አያት አካባቢ መኖር የምትፈልጉ የቤት ባለቤት መሆን የምትፈልጉ ሰዎች ይሄ ዋጋ ማለት ኮንዶሚኒየም የማይገዛበት ዋጋ ነው። አፓርትመንት እየተሸጥ ያለ ሶ ፈጥራችሁ በመደወል ተጠቀሙ ነው የምንለው። ያው ለጥቂት ቤቶች ወጣ ዲስካውንት ስለሆነ ተጠቀሙበት ነው ምንለው። ቴምር ሪል እስቴት እንግዲህ ያው አንድ ያለፍኩት ነገር በጣም ዝቅተኛና አፎርዴብል ዋጋ ደንበኞችን የቤት ባለቤት በመሆን ነው የሚታወቀው። ለዚህ ደግሞ እንግዲህ በዚህ ዓመት የተዘጋጀው የኢትዮ ሪል እስቴት አዋርድ ላይ በአፎርዴብል ዋጋ አፓርትመንት ቤቶችን በመሸጥ ዘርፍ ይህን ዋንጫ ተሸልመናል ማለት ነው። ሚንስ አፎርዴብል ዋጋ አፎርዴብል ዋጋ ማለት ዊን ዊን ነው ለኛ ገዢ ደንበኛም ተጠቃሚ እንዲሆን፣ ወጣቱ እየሰራ ያለ ወጣት ለምን ውጭ ሀገር ብቻ ያለ ለምን ዲያስፖራ ብቻ ቤት ይገዛል? እየለፋ ያለ እንደኔና እንዳንቺ ያለ ወጣት ቤት ይዝል የቤት ባለቤት እንዲሆን ተረዳሽ። ሶ አፎርዴብል ዋጋ ከተማው ላይ ካለው ማርኬቱ ላይ ካለው ዝቅ አርገን ተመጣጣኝ ዋጋ ነው ይዘን እየቀረብን ያለ ነው። ሰው አፎርድ ማድረግ እንዲችል ማለት ነው። በዚህ ደግሞ ሪኮግናይዝ ተደርገን ይህ ሽልማት ተሰጥቶናል ማለት ነው። ከእኛ ጋር ቤተሰብ ሁኑ የቤት ባለቤት ሆኖ ነው የምንለው። አመሰግናለሁ ለነበረኝ ቆይታ። ውድ የቻናላችን ተመልካቾቻችን፣ ከቴሞር ፕሮፐርቲስ ጋር ያሳለፍነው ቆይታ ይህንን ይመስላል። እንግዲህ የነገሩን ኦፈር በጣም ኢንትረስቲንግ ነው እንዳያችሁት። እኔ ራሱ ገዝተሽ ውጪ፣ ገዝተሽ ውጪ ያለኝ ስለዚህ፣ እናንተም ይሄ ኦፈር ሳያልቅባችሁ በፊት ከስር በምናስቀምጥላችሁ ስልክ ቁጥር ብቻ በመደወል የቤት ባለቤት መሆን ትችላላችሁ። እስካሁን ፕሮግራሙን በመምራት የቆየሁትን ዮርዳኖስ ነኝ። አመሰግናለሁ።